መንግስት የ10 ዓመቱን መሪ የልማት እቅድ ተግባራዊ ከማድረግ ጎን ለጎን የተሟላ የማክሮ ኢኮኖሚ ማሻሻያ ፕሮግራምን ተግባራዊ አድርጓል። የብሔራዊ ኢኮኖሚ አካውንት እንደሚያሳየውም የኢትዮጵያ ኢኮኖሚ ከ2010 እስከ 2016 ዓ ም ባሉት ዓመታት በአማካይ የ7 ነጥብ 2 በመቶ እድገት በማስመዝገብ ላይ ነው። ይህንን ለማስቀጠል መንግስት በ2018 ዓ ም ረቂቅ በጀት ላይ ጠንካራ የኢኮኖሚ አካሄድ እንዲኖር ለማስቻል እቅድ ይዟል። ስድስተኛው የሕዝብ ተወካዮች ምክር ቤት ባካሄደው 35ኛው መደበኛ ስብሰባው የገንዘብ ሚኒስትሩ አህመድ ሽዴ የ2018 ረቂቅ በጀት አቅርበዋል። የፌዴራል መንግስት የ2018 ረቂቅ በጀትም 193 ትሪሊዮን ብር ሆኖ ለምክር ቤቱ ቀርበዋል። በሚኒስትሮች ምክር ቤት የጸደቀውን የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ተከትሎ የተዘጋጀ ነው። በዚህ መሰረት አጠቃላይ የፌዴራል መንግስት የ2018 ጠቅላላ ወጪ በጀት ብር 1 ትሪሊየን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱ ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34 ነጥብ 4 በመቶ እድገት አለው። ከአጠቃላይ ወጪ በጀት ውስጥ 1.1 ትሪሊዮን ብር ለመደበኛ፣ 415 ቢሊዮን ብር ለካፒታል በጀት እንዲሁም 314.7 ቢሊዮን ብር ለክልሎች የበጀት ድጋፍ የተመደበ ነው። ክልሎች ከተበጀተው ድጋፍ ውስጥ 14 ቢሊዮን ብር ለዘላቂ የልማት ግቦች ማስፈጸሚያ የሚውል ነው። ለብሔራዊ ክልላዊ መንግስታት የተመደበው ጠቅላላ የበጀት ድጋፍ ለ2017 በጀት ዓመት የደሞዝ ማሻሻያው ጨምሮ ከተመደበ በጀት አንጻር የ13.3 በመቶ ጭማሪ አለው። በበጀት ዓመቱ ኢኮኖሚው የ8.9 በመቶ እድገት እንደሚያስመዘግብ መተንበዩን አመልክተዋል። ሚኒስትሩ በተያዘው የማክሮ ኢኮኖሚ ማሻሻያ እቅድ መሰረትም በ10 ዓመቱ የልማት እቅድ የተቀመጡ ግባዎችን ለማሳካት በተዘጋጀው የሶስት ዓመታት የልማትና ኢንቨስትመንት እቅድና በሁለተኛው አገር በቀል ኢኮኖሚ ፕሮግራም የተቀመጡ ማሻሻዎች ተግባራዊነት በግብርና በኢንዱስትሪና በአገልግሎት ዘርፎች ምርትና ምርታማነትን ለማሳደግ የሚያስችሉ በመሆናቸው የኢትዮጵያ ኢኮኖሚ በ2018 በጀት ዓመት የተሻለ እድገት እንደሚያሳይ ግምት የተወሰደ ሲሆን የ2018 በጀት ዓመት የኢኮኖሚ እድገት ትንበያ በክፍላታ ኢኮኖሚ ስታይ ግብርና የ6.3 በመቶ፣ ኢንዱስትሪ የ13 በመቶ እንዲሁም አገልግሎት የ7.5 በመቶ እድገት እንደሚኖራቸው ይጠበቃል። የምክር ቤት አባላት በበኩላቸውም በቀረበው ረቂቅ በጀት ላይ ሀሳባቸውን ያቀረቡ ሲሆን መንግስት በታክስ ሊሰበስብ ያሰባቸውን የመንግስት ገቢዎች ስርዓቶችን ከማሻሻል አንጻር እንዲሁም የካፒታል ወጪ መጠንን ከዜጎች የመልማት ፍላጎት መጣጣም ጋር ሊታይ እንደሚገባ አንስተዋል። የበጀቱ ከ50 ፐርሰንት በላይ የሆነውን እንዴት አድርጎ ነው መሰብሰብ የምንችለው የሚለው ነገር እጅግ አሳሳቢ ነው እና በቀጣይ የግብር ስርዓታችን መዘመን መቻል አለበት የሚለው ነገር ማንሳት ፈልጌ ነው። የክልሎች ድጎማ ሲታይ ከአምናው ትንሽ ብቻ ነው የጨመረው። ብዙ ጥያቄዎች ደግሞ ሊመለሱ የሚገባው ሕዝባችንም ያለው ክልሎች ስለሆነ ለምንድን ነው ዝቅ ያለው የሚል ጥያቄ አለኝ። ይሄ በደንብ እንደው ማብራሪያ ቢሰጥበት፣ ቀጣይም ቋሚ ኮሚቴው ቴው ሲያይ በደንብ ቢፈትሸው። የውጭ ብድርም የአገር ውስጥ ብድርም እየከፈል ነው የምንገኘውና የብድር ኮምፖነንታ ነች የመደበኛ በጀቱን ያሳበጠው እንጂ ሌላኛው መደበኛ በጀት ከካፒታል በጀት በሚነጻጸርበት ጊዜ እጅግ በጣም ጤናማና ለልማት ስራዎች ከፍተኛ ትኩረት የተሰጠ መሆኑን ከግንዛቤ መግባት አለበት ማለት ነው። ሌላኛው መደበኛ በጀት ላይም ያለው ድጎማ በጀቶች ናቸው። የደጎምነው ነዳጅን ነው ማዳበሪያን ነው የሰራተኛ ደመወዝን ነው ዘይትና ስኳርን ነው መድኃኒትን ነው። የነዚህ የድጎማ በጀቶችም እጅግ በጣም በመቶዎች ቢሊዮን የሚቆጠር ነው። ይሄም በመደበኛ ስለሚያዝ መደበኛውን ያሳበጥ ያስመስለዋል። ይሄ ግን መሰረታዊ ልማት ለማስቀጠል የህዝቡንም ተጠቃሚነት ለማረጋገጥ በተለይ ደግሞ የኑሮ ጫናን መቋቋም እንድችል የተመደበ በጀት ነው። ስለዚህ የካፒታል ብቻዋን አይቶ ሳይሆን ሌሎችም ወጪ አርዕስቶች ምንድናቸው ብሎ ማየት ያስፈልጋል ማለት ነው። እጅግ በጣም ጤናማ የህብረተሰብን ተጠቃሚነት የሚያረጋግጥ በተለይ ለደሃው ህብረተሰብ ተጠቃሚነት ከፍተኛ ትኩረት የሰጠ በጀት ነው። በዜጎች የሚነሱ የመሰረተ ልማት ጥያቄዎች በርካታ በመሆናቸው ሚኒስቴር መስሪያ ቤቱ በረቂቅ አዋጁ የፕሮጀክት ተፈጻሚነትን ታሳቢ ማድረግ እንዳለበት የምክር ቤት አባላት አሳስበዋል። አጠቃላይ የ2018 የፌዴራል መንግስት ረቂቅ በጀት የፊዚካል ፖሊሲን መሰረት አድርጎ የተዘጋጀ ስለመሆኑም ተነስቷል። በህብረተሰብ ላይ ሊመጣ የሚችለውን ጫናም ማህበራዊ ድጎማዎችንም በከፍተኛ ደረጃ ታሳቢ ተደርጎ የቀረበ ና የማክሮ ኢኮኖሚ ሪፎርማችን የሚፈልጋቸውንም ከሪፎርሙ ጋር ተያይዞ የመጡ የፌደራል መንግስት ውጭ ጫናዎችንም በከፍተኛ ደረጃ ያገናዘበ ለክልሎችም ቢሆን የዘንድሮ የተጨምሮን የደሞዝ ጭማሪም በቤዙ ላይ በማካተት የተሰጠ ጭማሪ ከመሆኑ አንጻር የክልሎችንም የገቢ አቅም ያሳደጉ የተለያዩ የጋራ ገቢዎችም እያደጉ ከመሆኑ አንጻር እሱም ከአጠቃላይ ካለብን ማክሮ ኢኮኖሚ ኃላፊነት አንጻር ተገቢ ነው የሚል አመለካከት ነው ያለኝ። ምክር ቤቱ በረቂቅ በጀቱ ተወያይቶም የበጀት አዋጁን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል።